ግእዝን ከሦስተኛ ክፍል ጀምሮ ማስተማር ወደፊት ለመሻገር ወይስ ወደ ኋላ ለመመለስ? የአማራ ክልል ትምህርት ቢሮ በአዲሱ የትምህርት ዘመን ከሦስተኛ ክፍል ጀምሮ በሁሉም የአንደኛ እና መለስተኛ ደረጃ ትምህርት ቤቶች የግእዝ ትምህርት እንደሚሰጥ አስታውቋል። ትምህርቱን ለመስጠት የታሰበው አገር በቀል እውቀት ለትውልድ መተላለፍ አለባቸው በሚል እሳቤ ከሕብረተሰቡ በቀረበ ጥያቄ መሠረት እንዲሁም የትምህርት ባለሙያዎች ባደረጉት ጥናት የቋንቋው ፍላጎት መኖሩን በመረጋገጡ እንደሆነ ተገልጿል። ሆኖም የግእዝ ቋንቋን ከታች ክፍል ጀምሮ የማስተማር አስፈላጊነትን በተመለከተ በርካቶች የተለያየ አቋም ይዘው እየተነጋገሩበት ይገኛሉ። ቢቢሲ ያነጋገራቸው ላቀው የተባሉ የባህር ዳር ከተማ ነዋሪ ትምህርቱ መሰጠቱን በበጎ ተመልክተውታል። አብዛኞቹ የሃይማኖትም ሆኑ የታሪክ ጥንታዊ መጻሕፍት እንዲሁም ከህክምና ጋር የተያያዙ መረጃዎች የተጻፉት በግእዝ በመሆኑ ልጆች ቋንቋውን መማራቸው የአገራቸውን ታሪክ ለማወቅ ዕድል ይሰጣቸዋል ብለዋል። የቋንቋ ጉዳይ ፖለቲካዊ የተደረገ ነው እንጂ ሁሉም ተስማምቶበት በአገር ደረጃ ቢሰጥ መልካም ነው የሚል ሐሳብም አላቸው። መሐመድ የተባሉ የወልዲያ ከተማ ነዋሪ ግን ትምህርቱ መሰጠቱ ላይ ተቃውሞ ባይኖራቸውም ጊዜው አሁን አይደለም ይላል። ትምህርቱ እንዲሰጥ እንዴት እንደተጠና እንደማያውቁ የሚገልጹት መሐመድ ትምህርቱ እንዲሰጥ የተወሰነበትን ወቅት የተመለከቱ ሁለት ነጥቦችን አንስተዋል። አንደኛው በክልሉ የቀጠለው ግጭት ሲሆን፣ ሌላኛው ደግሞ ዓለም አንድ እየሆነ የመጣበትና ቴክኖሎጂ የተራቀቀበት ዘመን መሆኑ ነው። መሐመድ ምንም እንኳን ለልጆች ተጨማሪ ቋንቋዎችን መስጠት ምንም ጉዳት እንደሌለው ቢያምኑም በክልሉ ባለው ግጭት ምክንያት መደበኛውን ትምህርት መስጠት ባልተቻለበት ሁኔታ ተጨማሪ ትምህርት የመስጠቱ ውሳኔ ውሃ ያነሳም ይላል። ከዚህም ባሻገር ዓለም አንድ እየሆነች በመጣችበት በዚህ ዘመን ለሌሎች ዓለም አቀፍ ቋንቋዎች ትኩረት መስጠቱ የላቀ ጠቀሜታ ይኖረዋል የሚል ሐሳብ አላቸው። ይሁን ቢባል እንኳን በቂ መምህራን እና መጻሕፍት ሳለ ወይ ሲሉም ውሳኔው ብዙ ጉዳዮችን ከግምት ያስገባ እንዳልሆነ ያምናል። የቋንቋ ምሁራንም ውሳኔውን በተመለከተ የተለያየ ሐሳብ ነው ያንጸባረቁት። በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ እና ስነ ጽሑፍ ትምህርት ክፍል መምህር የሆኑት ሙሉ ሰው አስራቴ የተግባራዊነቱ እና የአፈጻጸም ሂደቱ ላይ ጥያቄ ቢኖራቸውም ቋንቋው እንደ አንድ የትምህርት አይነት መሰጠቱን በበጎ ነው የሚያዩት። ግእዝ ለኢትዮጵያ ነባር የቅርስ ቋንቋ ነው። አውሮፓውያኑ ላቲን፣ ግሪክም የግሪክ ቋንቋ፣ እስራኤሎች ዕብራይስት፣ ሕንድም ሳንስክሪት እንዳላቸው ሁሉ ኢትዮጵያም ስልጣኔዋ፣ ቅርሶ፣ ታሪኳና እውቀቷ በሙሉ የተከማችበት ቋንቋ በመሆኑ መሰጠት አለበት ይላሉ። በዚያው ዩኒቨርሲቲ በቋንቋ እና ስነ ጽሑፍ መምህር እና ደራሲ የሆኑት በድሉ ዋቅጅራ ግን ከመምህር ሙሉ ሰው የተለየ አቋም ነው ያላቸው ግእዝ የሞተ ቋንቋ ነው የሚሉት መምህር በድሉ ይህንን ቋንቋ እንደ አንድ የትምህርት አይነት ከሦስተኛ ክፍል ጀምሮ መስጠቱ እርባና የለውም ብለዋል። አንድ ቋንቋ ከ25,000 በታች ተናጋሪ ካለው አደጋ ውስጥ እንደሆነ፣ የአፍ መፍቻ ተናጋሪ ከሌለው ደግሞ ሞቷል እንደሚባል የሚናገሩት መምህሩ ይህንን የሞተ ቋንቋ ከታች ክፍል ጀምሮ መስጠት የተማሪዎችን ጊዜ ማጥፋት እንደሆነ ገልጸዋል። መምህሩ ግእዝ የሞተ ቋንቋ ነው ቢሉም አንድ ቋንቋ የአፍ መፍቻ የሚያደርገው እና የሚነጋገርበት ሰው መጥፋቱ ቋንቋውን እንደማይገድለው የሚናገሩ ሌሎች የዘርፉ ባለሙያዎችም አሉ። ለዚህም አንድ ተናጋሪ ያለው ቋንቋም ቢሆን ተጨማሪ ተናጋሪዎችን የማፍራት እድል ይኖረዋል የሚል ምክንያት ይሰጣሉ። አንድ ቋንቋ ሞተ ለማለት የሚያስችለው ስለዚያ ቋንቋ ምንም ዓይነት ጥንታዊ ታሪክ መናገር የሚችል ሰው ማግኘት ሳይቻል ሲቀር ብቻ ነው ሲሉም ይሞግታሉ። ቋንቋን የመማር ወሳኝ ዓላማ ለተግባቦት እና ሕይወትን ለመምራት እንደሆነ የሚናገሩት መምህር በድሉ ግን ግእዝ ለተግባቦትም ሆነ ሕይወትን ለመምራት አሁን ላይ ጥቅም የለውም ብለዋል። ሆኖም የግእዝ ቋንቋ ጭራሽኑ በትምህርት መልክ መሰጠት የለበትም የሚል አቋም የላቸውም። የግእዝ ቋንቋ በአዲስ አበባ ዩኒቨርሲቲ በጀርመን እና በፈረንሳይ ውስጥ ይሰጣል የሚሉት መምህር በድሉ ቋንቋ የሚሰጠው በግእዝ ቋንቋ ምርምር ማድረግ ለሚፈልጉ ብቻ መሆኑን ይጠቅሳሉ። በመሆኑም ትምህርቱ ይሰጥ ከተባለም መሰጠት ያለበት ከዘጠኝ ክፍል ጀምሮ ወይም ለአንትሮፖሎጂ፣ ለታሪክና ለቋንቋ ጥናት ፍላጎት ላላቸው የማህበራዊ ሳይንስ ተማሪዎች እንዲሆን መምህሩ ይመክራሉ። ዩኒቨርሲቲ ከገቡ በኋላ ለአንድ ዓመት የግእዝ ቋንቋ መማራቸውን የሚናገሩት መምህር በድሉ ግእዝ አይጠቅምም የሚል አቋም ባይኖራቸውም የተግባቦት የተግባቡትና የሕይወት ጥቅሙ ውስን የሆነን ቋንቋ ከሦስተኛ ክፍል ጀምሮ መስጠት ለተማሪዎች የጊዜ ብክነት ነው የሚሆነው ሲሉ ውሳኔውን ተችተዋል። ተማሪዎቹ ዘጠኝ ዓመት ሙሉ ምንድን ነው የሚማሩት ሲሉም በሚኖረው ዝግጅት ላይም ጥያቄ አንስተዋል። የግእዝ ቋንቋ ትምህርት በሙሉ ትግበራ ከሦስተኛ ክፍል ጀምሮ መሰጠት የተጀመረው ባለፈው ዓመት ቢሆንም በመምህራን እጥረት ምክንያት በክልሉ በሚገኙ ሁሉም ትምህርት ቤቶች ማዳረስ ሳይቻል መቅረቱን ክልሉ ለቢቢሲ መግለጹ አይዘነጋም። ግእዝ ወደፊት ያሻግረናል ወይስ ወደኋላ ይመልሳል? መምህር ሙሉ ሰው የኋላውን የተወና ራሱን የማያውቅ ሕዝብ ስር ሳይኖረው እንደሚበቅል ተክል ነው ይላል። የኋላውን ትቶ ወደፊት መሻገር የለም። ስር የሌለው ተክል የሆነ እክል ከገጠመው ወዲያው ነው የሚደርቀው ሲሉም ጥንታዊ ዕውቀትን መመርመር እና ማወቅ ለአንድ ትውልድ ወሳኝ መሠረት እንደሆነ አስረድተዋል። በግእዝ ጽሑፍ ውስጥ ሃይማኖት፣ ፍልስፍና፣ የባህላዊ መድኃኒት ዕውቀት፣ የስነፍጥረት ዕውቀት፣ ታሪክና ባህል አለ የሚሉት መምህሩ እነዚህን ሁሉ ቆፍሮ ለማውጣት እና ወደፊት ለመራመድ የግእዝ መሠረታዊ ዕውቀት እንደሚያስፈልግ ይናገራሉ። ግእዝን የምንማረው በየዕለቱ ዳቦ ወይም ቡና ለመግዛት አሊያም መግባቢያ ቋንቋ ስለሌለን አይደለም ብለዋል። ከዚህም ባሻገር ዘመናዊ የሆኑ ጽንሰ ሐሳቦችን ለመሰየም የረዳ ቋንቋ በመሆኑ ለአማርኛም ሆነ ለትግርኛ፣ እንዲሁም ለሌሎች የሴም ቋንቋዎች ማደግም እንደ ምንች ሆኖ እንደሚያገለግል ይጠቅሳሉ። ግእዝ ሃይማኖታዊ ቋንቋ ነው የሚልና ሌሎች የተሳሳቱ አመለካከቶች እንዳሉ የሚጠቅሱት መምህሩ አዎንታዊ ነገሩ ላይ ትኩረት በማድረግ ሌሎች ክልሎችም ይህንን ቋንቋ ከግንዛቤ ቢያስገቡ መልካም እንደሆነ ይመክራሉ አቶ ላቀውም የመምህር ሙሉ ሰውን ሐሳብ ነው የሚጋሩት ግእዝን መማር ወደፊት ያሻግራል እንጂ ወደ ኋላ አያስቀርም ብለዋል የማለኛውም ብዙም ስለማናውቀው የወደፊቱን ካለኛው የተሻለ ነው ብሎ ማሰብ አይቻልም ሲሉም ይሞግታሉ ነዋሪው። የትምህርት ዓላማው ተማሪዎች ለወደፊት ሕይወት እንዲዘጋጁ ማድረግ ነው የሚሉት በድሉ ተማሪዎች በዚህ ዘመን ግእዝን ከሚማሩ ፈረንሳይኛ ቢማሩ እንደሚጠቀሙ ያምናሉ። ብዙ ቋንቋዎችን መማር ምን አይነት ጫና ይፈጥራል? አቶ ላካው ልጆች አዳዲስ ቋንቋዎችን ለመማር አእምሯቸው ክፍት መሆኑን እና ሌሎች ዓለም አቀፍ ቋንቋዎችን እየተማሩ መሆናቸውን በመጥቀስ ተጨማሪ ቋንቋ መስጠቱ በልጆቹ ላይ የተለየ ጫና ይፈጥራል ብለው አያስቡም። መምህር ሙሉ ሰው ግን ተማሪዎችን በቋንቋዎች የማጨናነቅ ጉዳይ የትምህርት ሥርዓታችን ተግዳሮት ሆኗል ይላል። ተማሪዎች በትምህርት ሥርዓት ውስጥ በሚያልፉበት ጊዜ ሦስት አራት ወይም ከዚያ በላይ ቋንቋዎችን እንዲማሩ ይደረጋል፣ የሚሉት መምህሩ ይህም በተማሪዎች ላይ ጫና መፍጠሩ ጥያቄ እንደሌለው ይናገራሉ። መምህር በድሉም በዚህ ላይ ያላቸው ሐሳብ ተመሳሳይ ሐሳብ ነው። ቋንቋ ካለው ፋይዳ አንጻር ስርዓተ ትምህርት ተቀርሶላቸው የሚሰጡ ቋንቋዎች ተማሪው ስራ የሚሰራበት የትምህርት ዕድል የሚያገኝበት ወይም ሕይወቱን ማሻሻል የሚችልበት ሊሆን ይገባል ብለዋል። በኢህአዴግ አስተዳደር ዘመን በትምህርት ዓይነት መሰጠት ስላለባቸው ቋንቋዎች ጥናት አድርገው እንደነበር ያስታወሱት መምህር በድሉ በጥናታቸው ወቅት የቋንቋ ብዛት ችግር እንደነበር አስታውሰዋል። አንድ ተማሪ በትምህርት ሕይወቱ ብሔራዊ ቋንቋ፣ የአፍ መፍቻ ቋንቋ፣ የክልሉ የሥራ ቋንቋ እና ሌሎች የውጭ ቋንቋዎችን ይማራል። ይህም በአንድ ቀን ውስጥ ካለው የትምህርት ክፍለ ጊዜ አብዛኛውን የሚወስድ ነው ብለዋል። በመሆኑም ለተወሰነ አገልግሎት ወይም ለቤተ ክህነት ብቻ የሚያገለግልን ቋንቋ ከሦስተኛ ክፍል ጀምሮ መስጠቱ የተማሪዎችን ጊዜ ከማባከን ያለፈ ጠቀሜታ እንደሌለው ያስረዳሉ። መምህር ሙሉ ሰው በበኩላቸው በቂ ዝግጅት ከተደረገበት ግእዝ መሰጠት የለበትም የሚል አቋም ባይኖራቸውም አሁን ላይ ግን ቅድሚያ የሚሰጠው ጉዳይ አለመሆኑን ተናግረዋል። ትምህርት ከመብላት እና ከመጠጣት ቀጥሎ መምጣት ያለበት ወሳኝ ጉዳይ ነው። በቅድሚያ ሁሉም ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ማመቻቸት ይገባል። የወልዲያ ከተማ ነዋሪው መሐመድም ይህንኑ ነው የሚሉት። ተማሪዎች አድራለሁ እውላለሁ የሚለው ጭንቀት ቀርቶ ተምሬ ጥሩ ደረጃ ደርሳለሁ ብሎ የተዘጋጀበት ጊዜ አይደለም፣ የሚሉት መሐመድ ግእዝን እንደ ተጨማሪ ትምህርት መስጠት በትምህርት አይነት ብዛት መሰላቸትን ከመፍጠሩ ባሻገር ለተማሪዎች ይከብዳቸው ይሆን ወይ የሚል ስጋት አላቸው። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ዓመት ነሐሴ ወር ላይ ባወጣው ሪፖርት በተለያዩ ክልሎች በሚካሄዱ ግጭቶች እና በሌሎችም ምክንያቶች ከ5500 በላይ ትምህርት ቤቶች ስራቸውን የማያከናውኑ እና ከነዚህ መካከል አብዛኞቹ በአማራ ክልል እንደሚገኙ ገልጸዋል። በዚህም ምክንያት በክልሉ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ኮሚሽኑ መግለጹ ይታወሳል። ዓለም አቀፉ የሕፃናት አድን ድርጅት ዩኒሴፍ ግንቦት ወር ላይ ባወጣው ሪፖርት በክልሉ 4.5 ሚሊዮን የሚሆኑ ሕፃናት ከትምህርት ገበታ ውጪ ናቸው ብሏል። ድርጅቱ በሪፖርቱ በክልሉ ያለው ግጭት በርካታ ቤተሰቦችን ከማፈናቀሉ ባሻገር የትምህርት ዘርፉን በእጅጉ እንደጎዳው ገልጿል። ክልሉ አሁን በግጭት ውስጥ የሚገኝ ሲሆን፣ ግጭት በተባባሰባቸው አካባቢዎች ተማሪዎች ትምህርታቸውን ካቋረጡ ሦስተኛ ዓመታቸውን እየያዙ ነው። ተጨማሪ ቋንቋዎች እንዲሰጡ መወሰን ያለበት ማን ነው? መምህር ሙሉ ሰው ቋንቋን እንደ አንድ የትምህርት አይነት የመስጠት ውሳኔ ለመንግስት አካል ብቻ መሰጠት እንደሌለበት እና ተማሪዎች እና ወላጆች ይጠቅማል የሚሉትን ቋንቋ መርጠው መስጠት እንደሚገባ ተናግረዋል። የሌላውን ዓለም ተሞክሮ በማሳያነት በመጥቀስም በኢትዮጵያ ግን ተማሪዎች የሚማሩትን ቋንቋ ለመምረጥ የሚጠየቁበት መንገድ እንደሌለ ይገልጻሉ። በፍላጎት አራት ቋንቋ መርጦ የተማረ እና እንዲማር የተጫነበት ተማሪ እኩል ውጤታማ አይሆንም እንዲመርጡ የሚያስችል ሁኔታ ግን በትምህርት ሥርዓታችን ውስጥ የለም ብለዋል በመሆኑም ተማሪዎች እንዲሁም ወላጆቻቸው በዚህ ላይ የመወሰን መብት ሊኖራቸው እንደሚገባ ባለሙያዎቹ ያስረግጣሉ ከሁለት ዓመት በፊት በአዲስ አበባ ከቋንቋ ጋር በተያያዘ በአንዳንድ ትምህርት ቤቶች ውዝግብ ተነስቶ እንደነበር አይዘነጋም ተጨማሪ የሀገር ውስጥ ቋንቋዎችን መማር ለምን? በበርካታ አገራት በአብዛኛው የአፍ መፍቻ ቋንቋ፣ ብሔራዊ ቋንቋ እና አንድ የውጭ ቋንቋ እንደ አንድ የትምህርት አይነት ይሰጣሉ። ሆኖም እንደ የትምህርት ቤቱ አይነት ሌሎች የውጭ ቋንቋዎችም የሚሰጡበት ሁኔታ ይኖራል። በኢትዮጵያ በአንዳንድ የግል ትምህርት ቤቶች ውስጥ የውጭ ቋንቋዎችን ጨምሮ ከአራት በላይ ቋንቋዎች ይሰጣሉ። በትምህርት ቤቶች የሚሰጡ ቋንቋዎችም እንደ ክልሎቹ የተለያየ ነው። የአፍ መፍቻቸው አማርኛ ያልሆነ ክልሎች የአፍ መፍቻ ቋንቋን፣ የአገሪቱ የሥራ ቋንቋ አማርኛና እንግሊዝኛ ቋንቋን በመደበኛነት ይማራሉ። የአፍ መፍቻቸው አማርኛ የሆኑ ክልሎች ደግሞ የአፍ መፍቻቸውንና አንድ የውጭ ቋንቋን እንግሊዝኛ ብቻ ነው የሚማሩ። ከዚህም ባሻገር ክልሎች ወጥና ተመሳሳይ የሆነ የሥራ ቋንቋ የላቸውም። ይህም ዜጎች ከአንድ ቦታ ወደ ሌላ በመሄድ እንዳይሰሩ እና ሕይወታቸውን እንዳይመሩ እንቅፋት ሆኗል። ይህ አገሪቷ ካላት ሕገ መንግሥት እና ከምትከተለው ፖለቲካ ጋር የሚገናኝ መሆኑን ባለሙያዎች ይናገራሉ። የኢትዮጵያ ሕገ መንግሥት ተማሪዎች በአፍ መፍቻ ቋንቋቸው እንዲማሩ የሚያዝ ሲሆን፣ ክልሎችም የራሳቸው የሥራ ቋንቋ እንዲኖራቸው ይፈቅዳል። ተማሪዎች በአፍ መፍቻ ቋንቋቸው መማራቸው ወሳኝ እንደሆነ የሚገልጹት መምህር በድሉ፣ ሆኖም የክልሎች የሥራ ቋንቋ መለያየቱ ክልሎች ከሦስት በላይ ቋንቋዎችን እንዲያስተምሩ አስገድዷል ብለዋል። ከዚህም ባሻገር አንድ የጋራ ብሔራዊ የሥራ ቋንቋ ባለመኖሩ ተማሪዎች ከተመረቁ በኋላ ከአንድ ክልል ወደ ሌላ ክልል ተንቀሳቅሰው ሥራ እንዳይሠሩ እንዳደረገ ገልጸዋል። በዚህ ሕገ መንግሥት መሠረትም ተጎጂ የሚሆኑት የአማርኛ ቋንቋ የአፍ መፍቻቸውና የስራ ቋንቋ የሆነባቸው ክልሎች መሆናቸውን አመልክተዋል። በመሆኑም ሕገ መንግሥቱ ካልተሻሻለ በስተቀር አሁን ባለው ሕገ መንግሥት የአማራ ክልል ከግእዝ ይልቅ ብዙ ተናጋሪ ያላቸውን የአገር ውስጥ ቋንቋዎችን በትምህርት ስርዓቱ ውስጥ ማካተት ነው የሚበጀው ሲሉ ምክረ ሐሳባቸውን ሰጥተዋል። ግእዝ ቋንቋ ከዓለማችን ጥንታዊ ቋንቋዎች መካከል አንዱ ሲሆን በኢትዮጵያ ለሚነገሩ በርካታ ቋንቋዎች መሠረት ነው። በግእዝ ቋንቋ ከጥንታዊ ዘመን አንስቶ በተለያዩ የእውቀት ዘርፎች የተዘጋጁ ጽሑፎች እና እውቀቶች ያሉ ሲሆን በበርካታ የዓለማችን ዩኒቨርስቲዎች እና የምርምር ተቋማት ውስጥ ይገኛሉ። ከጊዜ ወደ ጊዜ የቋንቋው ተናጋሪዎች ቁጥር እየቀነሰ በመምጣቱ ቋንቋው በአሁኑ ጊዜ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ብቻ የተገደበ ሆኗል።